ከተማዋን ለመዝረፍ የመጣ ገንዳ ውሃ የሚባል ወንዝ አለ። ከተማዋን ይዞ እዛ ማዶ ላይ እየተገኘ ማለት ነው እና የተሰረቀበት ሁሉ ሰው እየሄደ ካሮን እየወሰደ ነበር ማለት ነው። በዛ መልኩ አጸዱ። አንዲት ነገር ሳትነካ አንድ ችግር ሳይፈጠር አንድ ቀን መንገድ ሳይዘጋ ሰላም ነው የሆነው ከዛኛው በመማር ማለት ነው። እዚህም የትኛውም ቦታ ላይ ስንሄድ ህዝብ ካልተባበረበት ወይም ደግሞ ህዝብ እርስ በርሶ ተፋቅሮ ተዋዶ ልዩነቱን ወደ ጎን ትቶ ለአብሮነት በአብሮነት ከቆመ እነዚህ ጥቂት ሌቦች ሊያተራምሱት አይችሉም። እኔ የምለው ውስጣችን ከተዋደድን ይሄ ግልንቂ ሙሉ እኔ ምን አገባኝ በሚል የፉክክር መዝጊያ አይነት ካልሆነ በስተቀረ ይህን ያል አቅም ኖሮ አይደለም፣ ወሬው ላይ ነው። ሲወራ ሰው ይፈራል፣ ይቆማል። ወጃም ላይ በተደጋጋሚ የማየው ተኩሱ ኖሮ አይደለም። በዛ በጎንደር ላይ ደግሞ ባለው ላይ እየተተኮሰበት ይሄዳል። መኪና ብዙ መኪና በጥይት ተመቶ ጉዞ አይቆምም ነበር እዚህ ደግሞ አንድ ጥይት ወይም እንደዛ ተደረገ አይባልም። ይሄ ሶሻል ሚዲያው ላይ ይባላል። ሰው ለተኩስ አዲስ ነው እንደዚህ አይነት ልምድም የለው ወይም አገርም ሰው ስለሆነ በዛ ምክንያት ጥቂቶች፣ ምንም ምን እንዴት እንደማይተኮስ የማያውቁ ሰዎች፣ ኃላፊነት የሌላቸው ሰዎች በጣም በሚያሳዝን መልኩ በወሬ መንገድ ዘግተው እየተዋለ እየተስተጓጎል ነው ያለው። ዘረፋውም ትምህርት ቤትን እንኳን አምስት ቦንብ ፈነዳ የተባለውን የባህርዳሩን ባለፈውን ሰምዛል አምስት ቦምብ ፈነዳ። ቢያንስ እዛ እንኳ ትምህርት ተጀመረ ወይ ለምድ የተጀመረው? እነዚህ እንኳ ለምን መሀይም አይሆኑም ነውኮ? በፍርሃት ነገ ወላጅ ልጁን ያስቀራ፣ ከዛ ትምህርት ቤት ይቀራል ማለት ነው። እና እዛ እዛ ላይ ያለው ነገር በሙሉ እኔ ከህዝብ ጋር ያለ ሰው የሃይማኖት አባትም፣ ሽማግሌም፣ መምህር፣ ማንም ሰው በራሱ ማፍራት ያለበትን ለማፍራት ቆራጥ ሆኖ ሊነሳ ይገባዋል። ይሄ የራስ ጉዳይ ነው። ዓለም እየነደደች ባለችበት በዚህ ሰዓት ላይ ሌሎች ኮዝ ኢፌክት ይኖራቸዋል። የራሳቸው የሚያምኑበት ምክንያት ይኖራል። እኛ ግን ያለንን ለማጥፋት በዚህ ልክ ተነስተን ልንሰራ አይገባም። እንደው እንደው ሌላው ከዚሁ ጋር በተያያዘ ምናልባት እንግዲህ በቅርብም የመከታተል ነገር ስለሚኖር መዋቅሩ እየተቀየረ ያለ ይመስላል ከላይ ጀምሮ እንግዲህ ከርዕሰ መስተዳድሩ ጀምሮ እስከታይ ድረስ የሚሄድ ነገሮች ይስተዋላሉ ና ይሄ ምናልባት የፈጠረው ለውጥ ይኖር ይሆንይ በአጠቃላይ በእውነቱ ላይ በፊት የነበረው ነገር አለ። ከዛሬ ሶስት ወር አራት ወር በፊት ሲሰሙ የነበሩ ጉዳዮች እና ኤክስፔክት የሚደረጉ ኤክስፔክቴሽኖችም ሌላ ነገር ነበረ። አሁን ደግሞ የምናያቸው ነገሮች አሉ ከሞላ ጎደል እና ምንድን ነው ይሄ መዋቅር ውስጥ በአግባቡ ጠርቷል ማለት ይቻላል። ያ ይሄኛው እንግዲህ ምን አለው ብዬ ህዝቡ እንደ ዋኗ ኗሩ ምን ይመስላል ከህዝብ ነው የሚመነጨው። አሁን ከህዝብ ላይ ያለው እንዳልኳቸው ቅድም ጀምሮ ያንን ሁሉ የአንዱ ላይ ነገሩን ስናነሳ ከወዳ ጀምሮ የሚሳብ ነገር አለው። ለምን ነገሩ ችግሩ ከዛ ጀምሮ የመጣ ስለሆነ ህዝቡ ነው የሀገር ባለቤት ከህዝብ ነው ሰው ልጅ የሚወጣው መሪም የሚወጣው ምንም የሚለውና አሁን የሚመጡ ልጆችን ጠንካራ ሆነው በሚመጡበት ሰዓት ህዝብ ማስጠጋት መቻል አለበት። እኛ አገር ህዝብ ያንን ሰው ለእኔ ነው የሚያገለግል ብሎ ቢያጠፋም ካጠፋም አወርደዋለሁ ከሰራም እሸልመዋለሁ የሚለው ንሳቤ ሰው ይዞ መቀጠል አለበት። ይሄ አላስጠጋው ካለ ያጠፋው ሰው በጥፋቱ ይቀጥላል፣ በወርድ የሚያስጠጋኝ የለም ስለሚል ማለት ነው። ስለዚህ እሱን አይነት ስሜት እንደገና አሁን እዚህ ጋር ያሉ ልጆች እኮ እገልሃለሁ እንድህላለሁ እየተባሉ የሚሰሩ ልጆች አሉ። አሁን አማራ ክልል እኮ በጀግንነት ህዝባቸውን እያሻገሩ ያሉ ይህን መድረክ ከፍቶ መምራት በጣም ትልቅ ነገር ነው። ያንን የሚያጓዩ ሰዎች እንደዚህ ምን የሚሉ ሌት ተቀን እስኪ በዚህ ይምጣ እስኪ በፕሌን ብቻ ነው እንጂ እየሄደ ያለው እስኪ በመሬት ይሄዳታል የሚሉም አሉ። የምሰማቸው ማለት ነው። እንደዚህ እንደዚህ አይነት ነገሮች ለምንድን ነው ለማን ብሎ ነው ያ ሰው እንደዛ የሚሆኑ ከተባለ ለህዝብ ነው ለሀገር ነው። ስለዚህ ህዝቡ ከመሪ ጎን ከመጣው ሰው ጎን በመቆም ያንን ሰው መኮትኮት ማለት ቢሳሳትም መመለስ እንዳይሳሳትም መጠበቅ፣ በድፍረትም ደግሞ የያዘውን እውነት እንዲያወጣ የማበረታታት አይነት ነገር ማድረግ ካልተቻለ ይሄ መልሶ ያው በሽተው የሚወጣው ከሆነ ያን አሁን አዲስ የሚመጣውን ሰው ከዛው ህዝብ ነው የሚመጣው በዚህ ሰዓት ላይ መቼም እዛ ጋሹ መስ ሲባል ለሆነ ለሆነ ነገር አደለም። ይህን ነገር ታግላለሁ በቃ እኔ ራሴ በዚህ መልኩ ገብቼ ዋጋ ከፍላለሁ ብሎ የመጣን ሰው የሚከፍለውን ዋጋ ትክክለኛ ነገር እንዲሆንለት፣ ስኬታማም እንዲሆን ያንን የመደገፍ አይነት ባህሪ ማምጣት አለብን። አሁን ያሌባው ገላለሁ እንድላለሁ ብሎ ያፈረ የማታልባለፈው ያየ አይነት ቪዲዮ እንድናረጋለን ምናምን ወይ ከኛ ሁሉ አለዛ ገላለን ይላል። እንገላችኋለን እያሉ እያስፈራሩ የሚሄዱትን ሰዎች እንዴት አንተ ስለሰራ ትገላለህ ብሎ ህዝብ መምጣት እኒያን መጠበቅ ካልቻለ እነዛ ባለጌዎች ነውራቸውን የሚሸፍኑበት ሂደት እንደዚህ አይነት ቅጥ የለሽ ሁነት ሲፈጠር ስለሆነ የነዛ ቆሻሾች እስከ ስራቸው ተጠለው ወይም ተበጥረው እንዲወጡ እነዛ አዲስ የሚመጡ አመራሮችን ሰው ሊያበረታታ ይገባ እንጂ ባይ ሰልፍ ሰዎች መቀየራቸው ብቻ ለውጥ አያመጣም። ለውጥ ስለማያመጣለ ነው። ምክንያቱም እዛው ላይ ነው፣ ያንኑ ህዝብ ነው የምናገለግለው። እዛ ውስጥ ላይ አለ። ይሄ ሁሉ ለምን መጣካን ብዙ ነገር ብንል የሰው ልጅ ሲጀመር በክፉ ሳቢውና በክፉ ምኞቱ ምክንያት ነው። ምክንያቱም የማይገባውን ለማግኘት ሲል ብዙ ነገር አድርጓል። ያንን ነገር ባደረገበት ላይ ደግሞ ወይ በፍርድ ቤት ወይ በገቢዎች ወይ በየትኛውን ቦታ ላይ ብትሄዱ ይዋሻል። ሰው በሃይማኖት አስራት በኩራት አስቦ አይከፍልም። በገቢዎች ላይ ስነድ ግብር አይከፍልም። ያስከፈለውን ሰው እንደ ጥላት ይቆጥራል። በቦታ ላይ ገፍቶ ያጠረውን ገፍቶ የሰራውን ያስፈረሰውን ሰው አሁንም እንደ ጥላት ይቆጥራል። ይሄ ሁሉ ጠላት ያበዛው ሰውየው በራሱ ነው። የሰው ገንዘብ ተበድሮ ወይም አበድሮ በዛ ሰጥ አገባ ላይ እውነቱ ስለተፈረደበት አካኪ ዘረፍ ብሎ የተነሳ አማጺ እኮ ነው ያለው። አሁን እኮ የተሳካለት የሚገባውን የያዘ በሰውኛ በሰው ስልጣን ላይ ያለ ሰው እኮ እንደዚህ አይነት ችግር ውስጥ አይገባም። ከገባም ደግሞ ወደው ይደነግጣል። ህሊ ነው ይጮኋል። ይመለስ ነበር። አሁን እያንዳንዱ ሰው ላይ ስታይ ባህር ዳር ከተማ ላይ ባለፈው ሱቅ ጠየሁ። ሱቅ ስንት ነው? አርባ ሺ ብር ምናምን ይባላል። ምንድን ና ለዚህ ሱቁ ላይ ከዛስ ደግሞ የዚህ የቤቱ ባለቤት እኔ ተከራይቼዋለሁ አለ። አንድ ክላስ በቃ አንድ ገበያ እንትን ሱቅ ለመከራየት። ከዛ ሌላው ምንድነው የገርመኝ አንተ ተከራይ ተቆይታል ከዛ በኋላ ለቅኸዋል። እኔ ልከራጅ ስመጣ ለቁልፍ ከሶስት መቶ ሺህ ብር ድረስ አምጣ። እንደዚህ አይነት ነገር ለምንድን ነው የመጣው? ይሄ ለቁልፍ ተብሎ ድለል አይሉት ከድለላም በላይ አዲስ ህግ ነው ለቁልፍ ሌላም ሰው ሚቃል ለቁልፍ ተብሎ ሶስት መቶ ሺህ ብር ድረስ የሚጠየቅበትን ነገር አይ፣ የመንግስት ቤቶች ናቸው የግለሰብ ዝም ብሎ የግለሰብ፣ በቃ አንተ ተከራይተው ነበር ስትወጣ፣ እኔ ልገባ ነኝ እዚህ ሱቅ እና እኔ ስመጣ ወሳኝ ቦታዎች ላይ ያሉ ማለት ነው በቃ እንደዚህ የገበያ አካባቢ ቦታ ነው። ግን ሶስት መቶ ሺህ ለዛ ለቁልፍ ብሎ ቁልፉን ያረዛ ቁልፉን አልሰጥም ይላል ያ የሚወጣው ሰው ማለት ነው እና ይህንን እንደ ባህል ተደርጎም ሰው ያን እየከፈለም ያለበትን ሁኔታ ሁሉ ሳይ መጨካከል በዝቷል። ሰበብ እየፈጠረ ነጋዴው የሚያደርገውን የምናይ ነው። ሁሉም ሰው በቻለው አቅም እንደዛ አይነት ነገር ነው። መማር ሳይሆን ወረቀት መግዛት አይነት እያልን ይሄድንበት ስለሆነ አሁን ደሞ ኋላ እንዳንማር እንግዲህ ለዛ ህዝብ ሞት ሞትለታለሁ ብሎ የተነሳ ሰው ልጆቹ እንዳይማሩ መሳሪያ ሲቀስት መድኃኒት እንዳያገኙ እንደዚህ ገበሬ ማዳበሪያ አጣ ብሎ ሰልፍ የጠራ ሰው ማዳበሪያ እንዳይሆን ይመስላል። ማዳበሪያም ሰልፎቹ ነበሩ። ማዳበሪያ ያስፈልጋል የሚል በሁሉም የሀገሪቱ አካባቢዎች እንግዲህ እንደዚህ የማዳበሪያ እንትረስ ነበረ ትምህርት እንደዚህ 53 በመቶ ሚሊ የአማራ ክልል ትምህርት ቢሮ ህዝብ ግንኙነት ኃላፊ ባለፈው ሲገልጹ ነበር። የጤና ኬላዎቹ አለ ምን አለ እና በዛ ላይ ደግሞ አሁን በውይይት ላይ እየተነሳ ያለው የመልካም አስተዳደር ጦት በጣም ወገቡን እንደሰበረው ህዝቡ በጣም እየተማረረ ልታገለግሉን አልቻላቸው ብላልና እንደው ምን ይመስለው እስኪ እነዚህ ነገሮች የመልካም አሁን በቃ የመልካም አስተዳደሩም ሆን ተብሎ ነው። በቃ አሁን ባለፈው ገቢዎች ጋር እዛ መተማ ላይ ሄደን ነበረ። እዚህ ጋር ገምቶ የላከ የመኪና አንት ነበር። እዛ ይከፈል ሲባል እኛ በራሳችን ነው የምንገምት አሉ። እሺ ክፈሉ ተባልን። ደግሞ ሲባሉ ወይም የሚፈልጉትም በግልጽ እንትን አይሉ፣ በራሳቸው ገመቱ፣ ተቀበሉ። ከተቀበሉ በኋላ ደግሞ ሰውየው ካዘጋው አምስት ዓመት በፊት ያዘጋውን የቫት ምናምን ፍቃድ፣ አይ በቫት ነው ደግሞ የምንሰራ ብለው ደግሞ ሰውየው ነው እንዲህ ያዘግቸው የለ ይህን ሁሉ ችግር የፈጠረው መልካም አስተዳደር ነው። በምንም አይነት ጥያቄ አለም፣ በእንዳልኩ የቅድምነዛ ብሶቶች ይሰበሰባሉ። ይህን ሁሉ እኮ ያመጣው አሁን መንግስትን እኮ የበለው ወይም መንግስት እንደዚህ የሚነቀነቀ ወይም የሚበጠብጠው እኮ እዛው ቤቱ ያለ ወይም ያችን ሽፋን አድርጎ ነው። እኔ ምን ያህል አሰቃየሁት፣ እኔ ምን ያህል አሸውትኝ፣ እንደዛ ነው እንጂ ምን ያህል ሳትስፋይድ እንዲሆን ያሰው እንዴት አድርጌ ላስደስተው። ይሄ መታዘዝ እኮ መታደል ነው። በሙያዬ እኮ ማገልገል እንደዚህ እንዴ በጣም ብዙ ነገር እኮ ነው በእንትን ሁሉ የህክምና ባለሙያ ላይ ምን ምን ስራ እንደሚሰራ በትምህርት ባለሙያ ላይ ያለውን እንደዛ አሁን ያለው የመሬት ጉዳይ በቃ የመጀመሪያው የበሰበሰው ጉዳይ መሬት ላይ ያለ ነገር የመሬትና ከዛ ገቢዎችና ንግድና ፍቃድ ጋር ከዚ እንደ ፌዴራልም ደግሞ ሲታይ እነዚህ ከገቢ ጋር ተያይዘው አስመጭና ላኪነት ላይ ያለው የሚያውቀውና ቦታው ላይ ያለ ያያ ነው ከሀርድ ከረንሲ ላይ አሁን የዶላርን ምናምን ሁሉ ስታየው በዚህኛው ጋያ እንዲጠፋ በዛኛው እንደዛ እንዲሆን እየተባለ ገፈቱን የሚቀምሰው ህዝብ ደግሞ ቢያንስ በመንገዱ ላይ እኳ በሰላም ደግሞ እንዳይሄድ መደረጉ ነው አሁን የሚነደን እንጂ፣ ያንማ የቤት ስራ አለበት መንግስት መንግስት መስራት ያለበት አሁን ይሄ ዲጂታላይዝድ መሆኑ ምናልባት ያንን እንኳ ተቋቁሞ ለመሄድም አቅም ይጠይቃል። ያን ማሰልጠንም ብዙ ወጪ ቢጠይቅም ዲጂታል መሆኑ ይሄ ብዙ ሰው ይገላግላል ብለን ነው ምናምነው። አሁን ይሄ ከትራፊክ ቅጣት የሚሆን ከምንም ላይ ሊያስቀጡ የሚችሉ ህጎችን አለማሳየት። አሁን ደግሞ በሚዲያ ላይ እንግዲህ አዲስ ምንጭ ምን መስራት አለባት ብዬ የሚያስበው አንዱ በእኔ ፕሮፖዛል ህግን የማሳወቅ ነው። ህዝብ ህግን የማወቅ ያለውን የጻፈው እንጂ ምን አገባኝ ብዬ ተቀጥቼ መሄድበት ሁኔታ አለን። የመሬት አዋጆች፣ የምን የሊዝ ህጎች፣ የውርሶች፣ የወንጀል ህጎች፣ እነዚህ ቀድሞ ሰዎች እንዲያውቋቸው ነው መደረግ ያለባቸው። ቃል እግዚአብሔርም የፈጣሪ ቃልንም ደግሞ ህጎች በሰዎች ልብ ውስጥ ተቀምጠው ሰዎች ሳይሳሳቱ እንዲጠበቁ፣ እንዲድኑ እንዲተርፉ እንጂ ካጠፉ በኋላ እንዲቀጡ አይደለም ህግ የተሰራው ሰዎች ሰዎችን አስሮ አሁን የኛ እስር ቤት ላይ አሁን አንድ ሰው ከታሰረ እንዴት አይነት ስቃይ እንደሆነ እንግዲህ የምታውቁት ነው። በተለይ እነዚህ አነስተኛ የወረዳ የቀበሌ ምናምን እስር ቤቶች ላይ ብዙ አይነት ነገሮች አሉ። እዛ ውስጥ ገብቶ ሰውየው እውነትን ክዶ በቃ ተደጋጋሚ መታሰር ምንም ለውጥ የማያመጣ ምናምን ነገር እያደረጉ የሚያወጡበት ማ እንደ ሁለት እንትን ሁለት ጊዜ ይጠቀሙበታል ይባላል። እና አንደኛው ያው ጉዳት መፈጸም ሰዎች እንዲገደል እንዲገደሉ ይደረጋል ወይ እንዲጠፉ ይደረጋል ወይ ይደረግና መልሶ እንደገና አልቃሾ ነው የሚመጣው ይባላል። በተለይ አሁን ከቅርብ ጊዜ ወዲህ እያየን ያለናቸው ነገሮች አሉ። በተለይ አማራ ክልል ላይ የተከሰተው ነገር ብዙ ነገሮችን አይናችን እንድንገልጥ አድርጓል። አሁን ወለጋ ላይ የሚገደል አማራ የለም፣ እንደዛ የሚባል ነገር የለም። ብዙ ብዙ ነገሮች የሉ ጭራሽ እንደገና በቅርብ ጊዜ ደግሞ አልሆን ሲል እንደገና ትንኩሳዎቹን ተፈጽሟል ጋፋ ኖሮ የሚናገቱ ሄዶ የመግደል ነገር ከአንዴም ሁለቴ እንደዛ ነገር አጋጥሟልና፣ ይሄ ደባ ያው ፖለቲከኞች ናቸው ጥቂት በጣት የሚቆጠሩ እየተጠቃቀሱ የሚያደርጉት ነገር ነው። እና እንደሱ እሱን የሚመለከቱ ስለነበረ የተወሰነ ነገር ብሎበት የመጨረሻን ጥያቄ ነው ለኛ ለወደዛ ሄዳለን። አዎ ቅድም ያልኩ ምንድን ነው እስኳዳሁን ሀገራዊ ጥላቻን በዓለም ላይ ያለው በነገራችን ላይ አካሄዶች፣ አሰራሮች እነዚህ ሀገር አጥፊዎች፣ ሀገር አፍራሾች እነዚህ የሕግ ባለቤትንን እኛንን ፊታውራር የሚሉ ሰዎች በሙሉ ነውረኞች፣ ያንን ነውራቸውን መሸፈኛውንም መንማላቸውንም ሁሉ አዘጋጅተው ነው የሚመጡት እና እዚህ ሀገር ላይ ያሉ ለሽብር የተመለመሉ ሰዎች በሙሉ በተመሳሳይ እስኳድ፣ በተመሳሳይ አካሄድ ነው የሚሄዱ። ኢንቨስተራቸው ምናቸውም አንድ አይነት ነው። አሁን እዛ ጋር የሆነ ቦታ ላይ ሲደምቅ የሆነ ቦታ ጸጥ ይላል፣ እነሱ ያን ነገር ስለሚመሩት ይሄን ማወቅ ነው። ከዛ በተጨማሪ እነዚህ የገቡ ልጆች ደግሞ መጀመሪያ የትምህርት እድል ተብለው ውጭ ሀገር ልትሄዱ ተብለው፣ ወይ እንደዛ እየተባሉ ነው ወይም ከስደተኞች ካምፕ ነው የሚመለመሉት። እነዚህ በተለያየ ቦታ ላይ ሀገራቸውን እየገደሉ እንዲሞቱ የታዘዝባቸው ልጆች እነሱን እራሱ ነጻ የማውጣት ስራ መስራት ይኖርብናል ብዬ ነው የማምኑ። ምክንያቱም መሪዎች ተዋቸው እነሱ አላቸው እንዳልኩ፣ መሀል ላይ ያሉት ግን ህድ ተሰለብ፣ ህድ ምታ፣ ህድ እንዳህርግ እየተባሉ የሚታዘዙት ወደፊትም ወደኋላም መውጫ አጥተው በጣም በጭንቅ ላይ ያሉ ናቸው። ብዙ ቦታዎች ላይ እኔ ሳይ ብዙ ሰዎች ይመጣሉ። እንደዚህ ሀሳብ የሚሰጡ ሰዎች አንድ አይነት መሆኑን የምታየው ከወያኔ ጓ ስትመጣ ማን የምትባለ ቦታ ናት፣ አራት መስቀለኛ መንገዷ ወልድ አጠገብ ያለችው ማለት ነው። እሷ ቦታ ላይ ከመጡ በኋላ እዝመራ እያጨዱ ምናም ምናምን ሲሄዱ ልምደው እንደዚህ የምናደርገው የሚሉ ሰዎች ሰብስበው ሰብስቦ እነሱን ገለው ሌሎችን በዛ ሾክ እንዲያደርጉና እንዲታዘዙ የተደረጉበት ታሪክ አለ። ከ200 በላይ ሰዎች ነው ተገደሉ የሚል መረጃ የነበረ በወቅቱ ማለት ነው። እና እዚህም ጋር አንድ ሰው እምቢ ሲል በቃ ይመታል። በሶማሌ ክልል ላይ ሄዶ ለትምህርት ነው ያሉት ሳውዲ ሄደ የቁርአን ምናምን እንደዚህ ትሆናለህ አሉኝ ነው የሚል አንዱ ያለ ሻባብ የተማረከ ልጅ ሲናገር። ከዛ በኋላ ከቦታ እየራኩ ሲሄድ የእነሱም ጸባይ እየተቀየረ ሄደ ይላል። በቃ ማንገራገር እባክህ ትሄዳለህ ትሄዳለህ እያሉ እያንገራገሩ በቃ ወሰዱኝ። የሚፈልጉበት ቦታ ወሰዱ። ከዛ በኋላ እኔ ምንም ማድረግ አልችልም መናገሩ ሉ አይችልም በቃ እና እንደዛ እየሆነ እያለ ሲመጣ አጋጣሚ ሳይል ተኩስ ምን ሳል ድንገት ተያዙና ተማረኩ በአሻባብ በዚህ ገብቶ የነበረው ጊዜ ማለት ነው እና የምናየው ምንድነው ልጆች በዛ መልኩ ተታለው ይሄዱ ተቀስቅሰው አማላይ ነገር ተነግሯቸው ይሄዱ ተጠልፎ ይሄዱ ምን ያሉ ብዙ ልጆች አሉ ከስደተኞች ካምፕ ላይ ያሉ ሰዎች እኮ በነጻነት እንዳይንቀሳቀሱ የሚባሉ ያ እነሱን ባሰራው ህልውና ናቸው ሞታቸው መዳናቸው በዛ ሰው ሲሞቱም ነው ሞቱ ብሎ ፎቶቸውን ይሸጣል። ሲኖሩም ደግሞ እሱ ያላቸውን ነገር ተልእኮ እንዲፈጽሙለት የሚደረግ ነው። እንደ መስከረም አበራ እዚህ ደብረ ብርሃን ላይ የነበረው ላይ የሚመለምሉበት የነበረውን አይተናል። ይሄ እንግዲህ ከሆነ በኋላ ነው እኛ ከሆነ በኋላ እንኳን አለመማራችን ነዶኝ ነው አሁን የደገምኩት እንጂ ሰው ቀድሞ መረጃ አግኝቶ ቀድሞ በስሚ ስሚ እንዲህም ሊሆን ይችላል ብሎ ከታሪክ ተምሮ ሰው ራሱን ይጠብቅ ነበር። እኛ ከራሳችን ከደረሰብን መከራ መማር አልቻልንምና ልንማር ይገባል እዛ ተቀምጦ እዚህ አዲስ አበባ የቀን ስራ የሚሰራውን አማራ የሆነ ሁሉ ለእኔ ይሰራል ብሎ የቀን ስራ ሰርቶ እንዳይበላ ማድረግ በሽታውን መበከል እዚህ ላለው ለድሃው ሰርቶ ለሚያድረው ልጅ ሁሉ መበከልና እነሱ ሁሉ እንዲታሰሩ ማድረግ ይሄ ነው ወይስ እነዛ ውጭ እና እኔ ከቻል እንደነዛ አይነት ስሜት ያላቸውን እንትኖች በምንችለው አቅም ከቻል እርምጃ መውሰድ እነዛን ሰዎች ወይም አለመቀበል እርምጃ ሲባል ወይ መምታት ወይ ምናምን አለም። እነዚህም በመተው እነዚህም ባለማዳመጥ እነዚህም በማግለል ብቻ የሚጠፉ ናቸው። እስከ በሽታቸው ልክ እንደ ኮሮና አፍን ሸፍኖ እጅንም በጓንት እንደምንለው በሽታቸው እንዳይበክለን ከወንድማችን ጋር ከሀገራችን ጋር ከህዝባችን ጋር በየትኛውም ላይ አክሳሪ በሆነ ነገር ላይ ጠፍተን እንዳንጠፋ። በጣም ከልብ ልማ መሰግነ እንደ የመጨረሻ ዛሬ በነገራችን ላይ ጉብአለች ኢትዮጵያ ለማስተዋወቅ ነው ይዤ መጣሁት እንጂ ይህን ሁሉም እናያገራለን ብያ ላሰብኩም ግን ከተገናኘን እንዳው ትንሽ እንደ ይሁድ ይሁዳችን እናውጋ በሚል እንደው አጠቃላይ ምስል እንዲሰጡንም እንግዲህ ማን ይናገር የነበረ ስለ ተባባልን ነው እና የመጨረሻ ሀሳብ እንዲሰጡ የፈለጉት የተለያዩ ሚዲያዎችን ይከታተላሉ በጣም ና እሱም አንድ የዩቲዩብ ግን እንትን ነበረው ያስተላልፉ ነበር አሁን እንኳን ተወት ያደረጉት ይመስለኛል በዚህ ላይ የማጠቃለያ ሀሳቦትን ይሱና እንደ ሚዲያንም በተመለከተ እንዴት ነው መታየት ያለበት ሚዲያ ምሽ ያስተምራል መረጃ ይሰጣል ያስተምራል ማህበረሰብ ይቀርጻል እና ከዛ አኳያ ምን ታዘቡ ሚዲያዎች አካባቢ የሚለውን በትዝብቶትን እሺ፣ እንግዲህ አመሰግናለሁ። ለማንኛውም ሚዲያ እንግዲህ ከባለ ሚዲያዎች ቢጀምር ባለ ሚዲያዎች ትልቅነትን በማሰብ ይሁን ትልቅነትን፣ አስተማሪነትን፣ ለማዳን ለመጥቀም፣ ለማንቃት ሰዎችን ለመቀስቀስ፣ ተጠቃሚ ለማድረግ ና በፖዘቲቭ እንትኑ በቃ የሆነ ሰዎችን ዘመኑ ከሚበጀው ቴክኖሎጂ ጋር በማድረስ ሰዎች በቻሉት አቅም ራሳቸውን ነቅተው እንዲጠብቁ፣ እንዲጠቀሙ፣ እንዲጠቃቀሙ የሚያስችሉ ዘገባዎች ላይ ትኩረት መስጠት አስተዋይ መሆን፣ አንድን ነገር ከምንናገረው ይልቅ ባንናገረው የሚጠቅም ከሆነ አለመናገር፣ ተናግረነው ደግሞ የሚመጣውን ጥፋት እንደዚሁ ጥቅም ላይ እንደምንመሰጋገን ሁሉ ጥፋት ቢመጣም ደግሞ መጠየቅ፣ ይህንን ሁሉ የኃላፊነት ስሜት በኃላፊነት በተሞላበት ስሜት ዘገባዎችን ያሟላ እንዲሆን ሚዲያዎች ሁሉ ይህንን አይነት ባህሪ ቢለበሱ፣ በኃላፊነት ስሜት እኔ ብሆን እኔ ልጅ ላይ እንዳይሆን ምናምን ነገ እንዲሁ መመስገንን እንጂ መወቀስን መረገምን የማያመጡ ስራዎችን ለመስራት ባለሚዲያዎች በሙሉ ሊተጉ ሊያስቡ ይገባል እላለሁ በግሌ አውዲያንሱ ወይም ደግሞ አድማጭ ተመልካች ደግሞ መርጦ መጠቀም የተገኘ ሁሉ አይበላም የታየ ሁሉ የተገኘ ሁሉ አይበላም እንዴ ለእኔ ምን ያስፈልገኛል በእድሜ ባለሁበት ጠዋት ሲሆን ጠዋት ጠዋት ሲሆን መዝሙር አላት ልክ የጸሎት እንትኖች አሉ ማታ ሲሆን ደግሞ እንደዚህ ሊሆን ይችላል። ስለዚህ በሆነ ወቅት ላይ ሊያስፈልገን የሚችለውን አይነት እንጂ ሁልጊዜ መጥፎ ነገር ሰው ራሱን ከመገበ ትልቁን አእምሮውን ቀልቡን፣ ህሊናውን በመጥፎ ካቆሸሸ ያ ሰው ሰማያዊም ምድራዊ የሚወጡ ሊበላሽበት ስለሚችል መርጦ በመስማት የተሳሳተ ጋዜጠኛ ወይ ባለሚዲያ እኳ ቢሆን መመለሱ ሁሉ ስለሚያስችል ትልቅነት ማለት አድማጭ ተመልካች ትልቅ ሆኖ ነገሮችን እየለካ ይሄን ከምን አንጻር ይሄን እንዴት ለማን በምን የሚሉ ነገሮችን በማድረግ በጣም በጥንቃቄ ሊያደምጥ ይገባል። በተለይ አንዱ ቢያጠፋ ከሆን ሁለታችን ማጥፍት ነው። አውዲያንሱም ጋዜጠኛውም ላይ ነገሮች በሁለቱም ላይ በጥፋት ስለሄዱ እንጂ እኮ አንዱ አንዱን ጋይድ ያደርገው ነበር። ጋዜጠኛው ወይም ሚዲያ ላይ ያለው በሙሉ በኃላፊነት ቢናገር ህዝቡን ወደ ጥሩ ማምጣት ይችላል። ወይም ህዝብ ወይም አድማ የተመልካቹ ደግሞ መጥፎውን ባይሰማ